እኔ ከተናግር ያለው የሚቻል አይደለም። የሚቻል ቢሆንማ ይህ ሁሉ የምዕራብ ኃይል ይህ ሁሉ የአሜሪካ ጡንቻ ይህ ሁሉ ከነ ጃፓን ከነ ደቡብ ኮሪያ አለም ሁሉ ተሰብስበው እንዴት አንድ አገር እስካሁን ድረስ መደምሰስ አይደለም፣ ትንሽ እንደ ኩርክ ማቅመስ እንዴት አቃጥኮን? ትልቁ ጥያቄ ትልቅ። አንዳንድ ኢትዮጵያ ውስጥ ያለው ምዕራባያን የሚያሸረግዶ አንዳንድ ግለሰቦች አሉ። የራሺያ የደህንነት እንትኑ የተፈረካከሰነ የተፈረካከሰነ አብናረግ ማኔ ንኮሮ አበጭዬ እንዴት እንዴት እንደመጣ ይገርመኛል። የዛሬ ስምንት ዓመት አይደለም እንደ የአሜሪካ የደህንነት ተቋማት ጭምር ዶናልድ ትራምፕ ሲመረጠ የራሺያ ስውር እጅ አለበት ያለ መሪ እስከ ማውጣት በአሜሪካ ምድር ላይ እኮ መሪ እስከ መሾም እስከ ማውሮ ድረስ አቁም ያላቸው ሰዎች እኮ ናቸው። ትውል የልጆች ጫታ ይሄ ጀበና ቡና እያወሩ የሚነግራችን ሰዎች አቱ ስማቸው ነው ላች ያለት እንደዛ አይደለም ነው ላች ያለን መሬት ላይ ያለ እሳት ነው ሲዞም ቢያደረ ሲዞም ባደረ ሲዞም በኋላ ችግሩ ደግሞ ክፋቱ ምን መሰላቸው? ዩክሬን ተቆጠቆጥኩ፣ ነደድኩ፣ ተቃጠልኩ ብትል ማንም አይሰማትም። ለምን? እውነቱም ራሽያ ያደረሰችውን ጥቃት ቢቢሲ፣ ሲኤንን የዓለም ትላልቅ ሚዲያች እንዳይዘግቡ ይህን ከነገርንማ ራሽያ ታላቅ ነች፣ ኃይለኛ ነች የሚለውን ዓለም ይሰማብናል ይላል። ዙም እንዳይሉ ዩክሬን እየቆለጠች እየነደደች ነው። ድሙልቀቱ ራሽያ ስትመጣ የምዕራባውያን ትልልቅ ሚዲያዎች ምንድን ነው የሚያደርጉት? ዩክሬን አንበሳ ወንድ ተኩል ዓለም እንዲያሞጋግሳት ተብሎ የዩክሬን ድብደባን በሞላ ዓለም ያሰራጭታል። ቪዲዮን እንኳ አላገኙትም። መኖገራችን ላይ ቪዲዮ የለም። በኤአይ ኤዲት እያደረገ ነው እንጂ ከየት ያመጡታል? ቪዲዮ አይታችኋል? የለም። እንደገና በኤአይ ስቱዲዮ ገብተው አቆናብረው ነው እንጂ ካሜራን ማን ይቆርጻል? አንድ በርግጥ አንድ ሰው ሲያልፍ በመኪና ሲያልፍ የተወሰነ ቪዲዮ ቆርጿል። ያ ግን አርባ ቦምብ ጣ አውሮፕላኖች ይንደዱ አይንደዱ መረጃ አይሆንም። ስለዚህ ምንድን አንት ልቁ ልልላቸው የፈለኩት ነገር ራሽያ ስትመታ መረጃ አለ። ራሽያ ስትመታ በኤአይም ይሁን በምንም አቆንባብረው ይሁን ዓለም ሚዲያ በሙሉ ራሽያ ተደወደበች፣ ተደወደበች የሚለው ወሬ ያወራል። ዩክሬን ስትመታስ ነው ጥያቄ። ዩክሬን ስትመታ የቢቢሲ የሲኤንኤን ጋዜጠኞች እያንዳንዱ ለቅሞ ለዓለም ያሳያሉ። አያሳዩ። ለምን አያሳዩም ነው ጥያቄ ለምን አያሳዩማ? የራሽያን ሀያል ክንደ ዓለም እንዲያይ አይፈልጉም። ስለዚህ ራሽያ ዩክሬን ብትመታም ብትቆልጥም ብትነድም ብትፈርጥም እዛው ራሷን ትቻለ፣ አፍሽ ዝም ብለሽ አታስፎግሪን ነው የሚሉት ምዕራባውያን ነች። አታስፎግሪን፣ ዝም በይ፣ በቃ ዝም በይ ይላል። ችግሩ መቼ ይመጣል? ልክ ዩክሬኖቹ መሳሪያ ሲያልቅባቸው ዱላ ሲበዛባቸው በሚገባ አሜሪካና አውሮፓ መሳሪያ ሳያቅርብ ሲቆር ያን ቪዲዮ ይዘው ይወጣል። ይሄው እኛ ወድመን፣ ጦፍተን፣ ተቋጥሉን እናንተ ዝሙትሉን አላች አይደል ብሎ ለማለቃቀያ፣ ለማለቃቀሰያ፣ ለእርዳታ መሰብሰቢያ ዶክመንት ይወጣል ማለት። በቃ እንደዛ ነው። ነገርዮ እንደዛ ነው። ስለዚ ትልቁ ነጥብ መታወቅ ያለበት ጉዳይ ምንድን ነው? ራሽያ ነች። የህልውና ጦርነት ነው ያዙት። ካሸነፉ ይከርማሉ፣ ካላሸነፉም ዞራቸው አመዱም አይገኝ። ስለዚህ ምንድን ያሰቡት እንዳልኳቸው ከዚህ በፊት እንዳልኳቸው ራሽያኖችም ከኖሩ ከዓለም ጋር እኩል ፈታ ብለው ዘና ብለው መኖር፣ ካልኖሩ ደግሞ ማንም ለዞሩ እንዳይተርፍ ሁሉንም ዓመድ ጭቃ አድርገን እንጎላግለዋለን። ዓለምን በሙሉ ነው። ጎባች ጭወይ አልገባቸ። እና አንዳንድ ኢትዮጵያን ቁጭ ብላቸው እዚ ሌላ ቶሮት ቶሮት ልታወረ የምትሞክሩ፣ እኛ ራሽያኖችን እንወዳለን። አበቃ አንድም በጭንቅ ቀን ኢትዮጵያንን አግዘውናል። አንድም አፍሪካን ቅኝ ግዛት አልያዙም። አይ ፖላንድን ይዘዋል ምናምን የያዙ የፈለጉትን እነሱን ራሽያኖቹን ሊወሩ የፈለጉትን ይውረሩ። ራሽያኖቹን ተወረሩ፣ እነሱም ይውረሩ፣ እነዚያም ከወረሩ ይውረሩ። አንድ እኩል እንደ ወንድ ከገጠሙ መብጣቸው ነው። እኛን አልነኩንም። ትልቁ ነጥብስ ነው። በቃ እኛን ካልነኩን፣ ቅኝ ግዛትም አልገዛናቸውም፣ አልገዙንም። አገር ሰላም ነው፣ አሸይና ነው። ስለዚህም ተመጣጣኝ ኃይል በምድር ላይ መኖሩን የፖለቲካ ሚዛን መጠበቅ አለመጠበቁ ይጥቀም አይጥቀም ምናቆኛለን። እና አይ አንዳንድ ኢትዮጵያውያን ለራሽያ ተወሽቃ ቀብጣለች። በደንብ በሱነ ስርዓት ነው ምናሽቀጥ፣ በሱነ ስርዓት ነው ምንወዳቸው አፍሪካን። አይ አንድ ደሞ አለ፣ አንድ ልጅ አለ፣ ሀይላቱ ይባል ልጅ። አቁም ስላጥ ነው፣ አቁም ስላጥ ነው ራሽያ ነች። አቅማቸውን ማ እያየን እኮ ነው። አቅማቸውንማ አለምን ዓለምን አርበድብደው አንቆጥቅጠው ጭብጥ ማትሞላ ዓለም ሲያደርጓት እኮ አየን። ሌላ ሕዝብማ እንደ ሽንኩርት ሲኮተፍ ሲወድም ሲጠፋ ሲጎሳቆል አየነው። ማንም ደርሰው እንደማያስጠሉ አየነው። ይኸው ጉልቤዎቹ እነ ኢራን፣ ጉልቤዎቹ እነ ሰሜን ኮሪያ፣ እነ ራሽያ እንደ ቻይና ለዓለም ትምህርት መሆናቸው ራሱ ትልቅ ነገር ነው ለእኛ። ራሳችሁን ከቻላችሁ ከበረታችሁ፣ ከጦኖከራችሁ ተከብራችሁ እንደምንኖር ትልቅ ትምህርት አሪያ አርያ እኮ ናቸው ለእኛ ብንበረታ ክብራችን ብንጠበቅ አገራችን ብንጠበቅ ህዝባችን ብንጠበቅ በራሳችን እውቀት፣ ሃይማኖት፣ ባህልና እሴቶቻችን ላይ ብንበረታ ሎካ እንደ ራሽያ ህዝብ ተከብሮ መኖር ይቻላል። ትምህርት እኮ ይሄ ዝም ብሎ መሰለህ ቆሎ ቆሎ ጥጥቅ የልጆች ጫታ እኮ አይደለም እና ይሄ መታወቅ መቻል አለበት። ስንቱ ዙር ነው ማዕቀብ አፍሪካ የተለያዩ አገሮች ላይ ምዕራባና አሜሪካን ተሞዳምዶ በተባበሩት መንግስታት ድርጅት ማዕቀብ እየጣሉ ለማሽመድመድ ሲሞክሩ ራሽያኖች እና ቻይኖች ውድቅ ያደረጉ ስንት ዞር ነው። ይህን በእርግጥ የጀበና ቡና ለምትጠጡ ግለሰቦች ይህን ማስረዳት ከባድ ነው። እኛ እንግ ይገባናል የራሽያ የቻይና መኖር አለመኖር ይጥቀም አይጥቀም በደንብ ጥንቁቀን ለምናቆለኝ አትንጎር ለሆነ ሆነ። አሁን ትልቁ ርዕስ ሳ አይደለም። ትልቁ ርዕስ ዩክሬንን ማን ያስጡላለሁ አሜሪካ ኖቹ ቦርጎራቸው እየወሎ አሮስታቸው እየወሎ ፒዛቸው እየወሎ ውስኪያቸው እየጠጡ ወይናቸው እየጠጡ ሶላም ናቸው። መሳሪያ ያቆብላሉ ቢሊየንስ ዶላርስ ሲቆብላሉ ከዛ በኋላ እዛ ተወጡት ነው ያ መድፍ የሚወርድ ሃይፐርሶኒክ ሚሳይል መሬት የሚያንቀጠቅጥ የሚያርበደብድ እኮ አሜሪካን አይነካም፣ እንግሊዝንም አይነካም፣ ፎረንሳይ ንም አይነካም። ያው ሊነካቸው የሚችለው ምንድነው ነው ኢኮኖሚ። እውነቱ ለመናገር ራቁታቸው ሀፈርታችው እስኪታይ የአሜሪካ ኢኮኖሚ ራቁት ነው የቀረው። በራሽያ ጦርነት ራሽያ ነች ግን፣ ሮብጣ ዶላር ነው ያፈሱበት። እየተዋጉም ቢሊዮን ዶላር ለጦርነት እያወጡ እንደገና ቢሊዮን ዶላር ያፍሳሉ። ለምን ጭንቄ ስለለና፣ ትልቅ ትምህርት ነው ለሞላ ዓለም። በተጠነከረ ቻይና መኖራ ራሽያ ነች መኖራ ቻይና እኮ ድሮም የጽድቅ ስራ እንደማይሰሩልን ይታወቅ። ቻይና በነፃ ራሽያ በነፃ ለአፍሪካ የምታደረገው ነገር የለም። ግን ቀጥተኛ ግልጹ ገበያ ማድረጋችንም አንድ ጉዳይ ነው። ራሱን አስከብሮ መኖር ምን ያህል እንደሚያስከበር ማየታችን ትልቅ ትምህርት ነው። ትሪሊዮን ዶላር የማይሰጠውን እውቀት እኮ ከራሺያ አግኝተናል። አፍሪካ ዝም ብሎ ቆረቀንዳ ስለሆነ ይመስላል ራሺያን የሚወደው ብር ስለሰጡ ነው። ብር አልሰጡንም። ብርማ እንደሰጡ ሌሎች ናቸው። እንደውም ራሽያኖቹ አልሰጡንም፣ እንደውም ቻይናቹ አልሰጡንም፣ እንደውም የሰጡን ምዕራብና አሜሪካኖች ናቸው። እኛ ግን ምርጫችን እኛ እናውቃል ምን እየተከናወነ እንደሆነ ከሞላ ጎደል ህዝብ የአፍሪካ ህዝብ እየነቃስ ነው ከንቅልፉ የገባን ገብቶናል። እና የእናንተን ጥሮጥሮት ጎደል አድርግልና። ነፍሲ ማር ዞለንስኪ፣ ነፍሲ ማር የነጌታ እንደ አይጥ መሬት ለመሬት ይሽለኮለካል፣ ስር ለስር ይቆፍራል፣ በዋሻ በአንዱ ገብቶ በአንዱ ይወጣል። የዩክሬን ህዝብስ አንቱ ምን አጎበኝ ስሎ እናንተ ስለዚህ፣ ራሽያ ትልቅ አገር ነበረች

ማን ራሳችን ዓለም አክባራችን ነው እንጂ፣ ራሳችን አንድነታችን፣ አገራችን፣ ሰላማችን ብንጠብቅ ኮራሻ ጋር ቀጥተኛ ግልጽ የሆነ ፊት ለፊት እና ገንዘባቸውን አጥቶ እውቀታቸውን አጥቶ ዝም ብለው በነፃ ልትበላ ነው። እኛ በነፃ የሚያበላንም አንፈልግም፣ በነፃም እንዲያበሉንም አንፈልግም። አቅማችንን፣ እውቀታችንን፣ ተፈጥሯችንን፣ ማዕድናችንን ተጠቅመን ግልጽ ዊን ዊን ነው የምንፈልገው። ስለዚህ የቻይና መኖር በዓለም የሚዛን ገበያ ላይ ከፍተኛ ተጽዕኖ ፈጥሯል። ከፍተኛ ትልቅ ባለውለታችን ናቸው ቻይኖች ትልቅ። አላወቁንበትም። የራሳችን ችግር ነው፣ ማንም ላይ የምናለው እኮ አይደለም። እንጂ የእነ ቻይና የእነ ራሽያ መኖር በዓለም ፖለቲካ ላይ ከፍተኛ በጎ ተጽዕኖ ነው አሳድሯል። በቃ ስለዚህ ይህን ሁሉ ማስተባበር አትሞክሩ። የምዕራባውያን ጥልቅ ፍቅሮ እንዲያድሩብን ምንም አያድሩብን ከመንፈሳዊ ከሃይማኖታዊ፣ ከበጎ ሀሳቦች ሁሉ እያፈነገጠ እጅግ በጣም አደገኛ የሆኑ አካሄዶች ትክክል አይመጡም እና ይህ ሁሉ መታረም አለባቸው። ህዝባችን እንደ ህዝብ የራሳቸውን የቤት ስራ ከተወጣን ሌላው በጣም ቀላል ይመስለኛል። ይህ አሳብ ነው አሳቡ ሲሞቻቸው ላይክ እና ሼር እያደረጋቸው ለብዙዎች አካፍሎ ለዚህ ከልቤ ነው አመሰግናቸው እዳቸ አለው ይሞቻቸው ፒስ